በቀናት ውስጥ በሰዓታት ውስጥ እየተባባሰ የሚሄድ ህመም ነው። 24 ሰዓት ውስጥ እንደ ሁሉንም ሰው ለሞት ይዳርጋል ማለት አይደለም። በጣም ተባብሶ ሲሄድ ትርፍ አንጀቷ ላትገኝ ትችላለች። በፊት ያው ምንም ጥቅም የላትም ትርፍ ናት ተብለው ነበረ የሚታሰበው። ሰላም ጤና ይስጥልኝ። የጋዜጣ ፕላስ ተከታታዮቻችን ሳምንታዊ የጤናውን ልብ ይበሉ ዝግጅታችን ተጀምሯል። የዛሬው የጤናውን ልብ ይበሉ ዝግጅታችን ትኩረቱን የሚያደርገው የትርፍ አንጀት በሽታ ላይ ሲሆን በዚህ ዙሪያ ላይ ሙያዊ ማብራሪያ የሚሰጡን እንግዳ ጋብዘንላቸዋል። እንግዳችን ራስዎትን በማስተዋወቅ እንጀምር። እሺ፣ እንዴት ናችሁ? አመሰግናለሁ ስለጋበዛችሁኝ። ዶክተር በእምነት ሀይሉ እባላለሁ። የጠቅላላ ቀዶ ጥገና ስፔሻሊስት ነኝ። እንዲሁም በየካቲት 12 ሆስፒታል የቅዱ ጥገና ረዳት ፕሮፌሰር። እንግዲህ በመግቢያ ላይ እንደተናገርኩት ዛሬ ትኩረት የምናደርገው የትርፍ አንጀት በሽታ ላይ ሲሆን እንደው ለመነሻ ያህል እንደሆንን የትርፍ አንጀት በሽታ ምንድን ነው ከሚለው እንነሳ እስኪ። የትርፍ አንጀት በሽታ ማለት የትርፍ አንጀት ላይ የሚከሰት መቆጣት ወይም ኢንፌክሽን ነው። ትርፍ አንጀት ደግሞ በትልቁ አንጀትና በትንሹ አንጀት መካከል የምትገኝ የትልቁ አንጀት አካል ናት። ስለዚህ አጭር የሆነ ከ8 እስከ 10 ሴንቲሜትር በአማካይ የምትረዝም ወደ ሌላ ወዴትም አንጀት የማታስተላለፍ ለምግብ ማስተላለፍ እንደዛ ብዙም ጥቅም ላይ የማቱት የአንጀት ክፍል ናት። ትርፍ አንጀት እና የትርፍ አንጀት የምንለው እቺ የአንጀት አካል ትርፍ አንጀት የምንላት የአንጀት አካል ኢንፌክሽን ሲፈጠር ነው። ስለዚህ የኢንፌክሽን በመቆጣት ምክንያት የሰውነታችን መከላከል ያንን ኢንፌክሽኑን ለመከላከል በሚያደርገው እንቅስቃሴ የሚፈጠሩት ኢንፌክሽኖች ምክንያት የሚመጣ ህመም ነው የትርፍ አንጀት በሽታ። ምልክቱ ምንድን ነው? መንስኤውስ ምንድን ነው? ምልክቶቹ ማወቅ ያለብን የትርፍ አንጀት ህመም ምልክቶች ለረዥም ጊዜ የሚቆዩ አይደሉም። በአጭር ቀናት ውስጥ እየተባባሱ የሚሄዱ ናቸው። ስለዚህ በሰዓታት ውስጥ ጀምረው በጥቂት ቀናት በሁለት በሶስት ቀናት እየተባባሱ ኮምፕሊኬሽን የምንላቸውን መባባሶች የሚፈጥሩ ናቸው። ስለዚህ ዋና ምልክቶቹ በታችኛው በሆድ ክፍል በተለይም በቀኝ በኩል በታችኛው በሆድ ክፍል ላይ የሚከሰት ህመም፣ ትኩሳት፣ ማቅለሽለሽ፣ አንዳንድ ጊዜም በተሬሎች ላይ ማስታወክ እና የምግብ ፍላጎት ደግሞ በከፍተኛ ሁኔታ መቀነስ፣ እነዚህ ዋናዎቹ የትርፍ አንጀት ህመም ምልክቶች ናቸው። መንስኤውን በተመለከተ ግን በእርግጠኝነት የሚታወቅ ይሄ ሰው ትርፋንጀት ይዘዋል፣ ይሄ ሰው አይዘውም የሚባል መንስኤ የለውም። ነገር ግን ዋናው ኢንፌክሽን እንዲፈጠር የሚያደርገው ያቺ የትርፋንጀት የምንላት የአንጀት ክፍል መዘጋት ሲኖር ነው። የሚዘጋው ደግሞ አንዳንድ ጊዜ በሰገራ ሊሆን ይችላል። አንዳንድ ጊዜ ደግሞ እዛ አካባቢ ትርፋንጀት አካባቢ ያሉ የንፍፊት አካላት በሚቆጡበት ጊዜ በሚያብጡበት ጊዜ ይህችን የትርፋንጀትን ሲጫኗት እንድትደፈን ያደርጋል። ያችን ስትደፈን ደግሞ ኢንፌክሽን እንዲፈጠር መቆጣት እንዲፈጠር መንስኤ ሊሆን ይችላል። አንዳንድ ጊዜ ደግሞ ሬድሊ እብጠቶች፣ እጢዎች ሲኖሩ እዚያ አካባቢ ትርፍ አንጀት ጋጢ ሲኖር እሱም እንዲደፈን ስለሚያደርገው ትርፍ አንጀትም ያኔ መቆጣትና ኢንፌክሽን ሊኖር ይችላል። በተለምዶ ከባድ እቃ ማንሳትና ምግብ በልቶ ገላ መታጠብ ትርፋንጀት ያስይዛል ይባላል እና እንደው ይሄ ምን ያህል እውነት ነው? ይሄ ትክክል አይደለም። ትርፋንጀት ጋር ተያይዞ አንዳንድ ትክክል ያልሆኑ መላምቶች አሉ እና እነሱ አንደኛው አሁን ቼ ያልሽው ነው። ልክ ሰውነታችንን ምግብ ከበላን በኋላ ሰውነታችንን ብንታጠብ ወይም እቃ ብናነሳ ትርፋንጀት ይዘናል የሚሉ የተሳሳቱ መረጃዎች ናቸው እነዚህ እና ይሄ ትክክል አይደለም። አንዳንድ ጊዜ ምግብ ከበላን በኋላ ስንንቀሳቀስ ወይም ሻወር ስንወስድ ገላችንን ስንታጠብ አለመመቸቶች ይኖሩናል። ይሄ ግን ጨጓራችን ምግቡን ለመፍጨት የሚፈልገው የደም ዝውውር ወደ ሌላ ቦታ ሌላ እንቅስቃሴዎችን ለማድረግ ያ የደም ዝውውራችን ወደ ሌላ ቦታ በስራ ስለተጠመደ የሚመጣ አለመመቸት ነው እንጂ ካለመፈጨት ጋር የተያዘ አለመመቸት ነው እንጂ የትርፍ አንጀት አይደለም። ስለዚህ በፍጹም የተሳሳተ አስተሳሰብ ነው። የትርፍ አንጀት በሽታ በብዛት የሚያጠቃው የትኛውን የእድሜ ክልል ነው? አብዛኛውን ጊዜ ወጣቶች ላይ ነው የምናየው። በተለይ ደግሞ ከአስር አመት እስከ ሰላሳ አመት የእድሜ ክልል ውስጥ ያሉ ሰዎች ላይ ይታያል የትርፍ አንጀት ነገር ግን በጣም ትንንሽ ልጆች ላይም ሊታይ ይችላል። ትልልቅ ሰዎች ላይም ሊታይ ይችላል። እኔ በግሌ የአስራ አንድ ወር ህፃን ላይ የትርፍ አንጀት ህመም አግኝቼ አውቃለሁ። የተለመደ አይደለም ነው እንጂ የትኛውም የእድሜ ክልል ያሉ ሰዎችን ሊያጠቃ ይችላል። በተለይ ከአንድ አመት ጀምሮ ህጻናትን ከዛም በላይ ግን፣ የተለመደው አብዛኛውን ጊዜ የምናየው ከ10 አመት እስከ 30 አመት ያሉ ወጣቶች ላይ። አንድ ሰው የትርፍ አንጀት በሽታ ሲይዘው ማድረግ ያለበት ምንድን ነው? በተለይ ደግሞ በሽታው ቶሎ ህክምና ካልተደረገለት በ24 ሰዓት ውስጥ የሚገድል በሽታ ነው ይባላል እና እንደው ይሄ ምን ያህል እውነት ነው የሚለውን ጨምረሽ ብታብራርግል። እሺ ህመሙ እንዳልኩት በቀናት ውስጥ በሰዓታት ውስጥ እየተባባሰ የሚሄድ ህመም ነው። ነገር ግን በ24 ሰዓት ውስጥ እንደ ሁሉንም ሰው ለሞት ይዳርጋል ማለት አይደለም። ምልክቶቹ ቅድም የጠቀስኳቸው ምልክቶች ሲኖሩ በተለይም በዚህ በቀኝ በኩል በታችኛው የሆድ አካል ላይ ህመም ሲኖር ማስመለስ፣ ማቅለሽለሽ፣ የምግብ ፍላጎት መቀነስ፣ ትኩሳት እነዚህ ነገሮች ሲኖሩ ወዲያውኑ በአስቸኳይ ወደ ጤና ተቋም መሄድ ነው ዋናው ህክምና። ከዛ ግን እንዳልኩት እዛ አለመሄድ ችላ ማለት እንዲባባስ ያደርገዋል። የመባባስ ምልክቶች ምክንያቱም ያ ኢንፌክሽን ቶሎ ህክምና ካልተደረገለት፣ ቶሎ ካልተወገደ፣ ያ ኢንፌክሽን ሰውነት ውስጥ እየተሰራጨ ይሄዳል። ስለዚህ እዛ አካባቢ መግል መፍጠር፣ ያ መግል ደግሞ ከትርፍ አንጀት ተነስቶ ሌላውንም የሆድ አካላት ውስጥ መሰራጨት፣ ከዛም አልፎ ወደ ደም በመሰራጨት ኢንፌክሽኑ ሾክ ወደምንለው ደረጃ ሊያደርስ ይችላል። ስለዚህ ያን ለመከላከል ዋናው ህክምና ቶሎ ወደ ጤና ተቋማት መሄድ ነው። እንደ ሀገር ለትርፍ አንጀት በሽታ ያለው ህክምና ምን ይመስላል? በተለይ ደግሞ በሽታው ስታክሙ የመዳን እድል አለው? አጠቃላይ ደግሞ ለትርፍ አንጀት በሽታ የሚደረገው ህክምና ምንድን ነው? ዋናው ለትርፍ አንጀት የሚደረገው ህክምና ሰርጀሪ ነው፣ የቀዶ ጥገና ህክምና ነው የሚደረገው። ስለዚህ በዋናነት የትርፍ አንጀት ኢንፌክሽን ወይም የትርፍ አንጀት ህመም ካለ ሐኪሙ አይቶ ያንን የትርፋንጀት መመኖሩን ካረጋገጠ ህክምና የሚሆነው በኦፕራሲዮን ትርፋንጀቷን ማስወገድ ነው የሚሆነው። ምክንያቱም ለኢንፌክሽን መንስኤ የሆነው የትርፋንጀት መቆጣቱ ስለሆነ የትርፋንጀት መወገድ ነው ያለበት። ስለዚህ ከዛ በፊት ግን የሚደረጉ አንዳንድ ሌሎች ህክምናዎች ይኖራሉ። እንዳልኩት ቅድም ኮምፕሊኬሽኖች፣ እነዛ መባባሶች ኖረው ስለሆነ የሚመጡት አካባቢው አንዳንድ የግሉኮሶች ሊሰጡት ይችላል። ሌሎች ህክምናዎች ሊደረጉለት ይችላሉ። መድኃኒቶች ሊጀመሩለት ይችላሉ። ከዛ በኋላ ግን ለቀዶ ጥገና ዝግጁ ሲሆን፣ ወዲያውኑ ቀዶ ጥገና ይደረጋል። ያም የሚደረገው ላፓራስኮፒ በምንለው በካሜራ ታግዞም ሊሆን ይችላል። ወይም ከዚህ በፊት እንደተለመደው ደግሞ ሆድ ተከፍቶ ኦፕን ደሞ ምንለው ኦፕን አፔንዴክቶሚ ምንለው ሆድ ተከፍቶ ህክምና ሊደረግ ይችላል። አገራችን ላይ እንዳልሹ አብዛኛው ሆስፒታል ላይ ኦልሞስት የቀዶ ህክምናው ያለበት ሆስፒታል ላይ ቀዶ ህክምና አገልግሎት ያለባቸው ሆስፒታሎች ላይ ይሰጣል። በጊዜ ከተሄደ ታካሚዎች ያልኳቸው ምልክቶች ሲመጡ በጊዜ ወደ ጤና ተቋም ከሄዱ ቶሎ የሚገኝና ቀዶ ጥገናውም አብዛኛውን ጊዜ ከአንድ ሰዓት በታች የሚፈጅ ቀዶ ጥገና ነው የሚሆነው። የትርፍ አንጀት በሽታ ህመም በብዛት በቀዶ ጥገና ነው ሊድን የሚችለው። ብለ ቻንስ ተችልኛል ና ምን ያህል ነው የመዳን እድሉ? እንደዚሁም ደግሞ ሰዎች ሰርጀሪ ከተሰሩ በኋላ ማድረግ ያለባቸው ጥንቃቄ ምንድን ነው? እንዳልኩት ነው። በተለይ በጊዜ ከታወቀ ና ቅድም ያነሳኋቸው ኮምፕሊኬሽኖች መባባሶች ከሌሉ ሆድ ውስጥ የተጠራቀመ መግል እስከሌለ ድረስ ህክምናው መቶ በመቶ ያንን ኢንፌክሽኑን ያስወግደዋል ምክንያቱም ሶርስ የነበረውን የኢንፌክሽኑን ዋና መንስኤ ስለምናስወግደው ትርፍ አንጀቱን በቀዶ ጥገና ከዛ በኋላ መቶ በመቶ ይድናል። ነገር ግን እንዳልኩት እነዛ መባባሶች ተከስተው ከሆነ ምናልባት ታካሚው ሌላም ኦፕራሲዮን ሊያስፈልገው ይችላል። ሆድ ለማጠብ መግል ሆድ ውስጥ ተሰራጭቶ ከነበረ ያመታጠብ አለበት። ሌላ ሰርጀሪ ሊያስፈልገው ይችላል። አንዳንድ ጊዜ በጣም ተባብሶ ሲሄድ ትርፍ አንጀቷ ላትገኝ ትችላለች ቀዶ ጥገና ላይ ስለዚህ የመጀመሪያው ቀዶ ጥገና ላይ ህክምና ብቻ ተደርጎ እንደ ማንኛውም ሰው ድጋሚ ደግሞ ትርፍ አንጀት መቆጣት ካለ ሊሰራ ይችላል ስለዚህ ይህ ሁሉ እንግዲህ ዋናው የሚወሰነው በጊዜ ታካሚው መምጣትና ለመምጣቱ ላይ ነው ስለዚህ በጊዜ ከተገኘ መቶ በመቶ የሚድን ነው በቀዶ ጥገና የሚድን ነው ከቀዶ ጥገና በኋላ ያው ቀዶ ጥገናውን ከሰራው የቀዶ ጥገና ስፔሻሊስት ጋር መመካከር እና ሐኪሙ የሚለውን ነገር ማድረግ ነው። አብዛኛውን ጊዜ ግን አብዛኛውን ጊዜ የሚሰሩት የቀዶ የትርፋንጀት ቀዶ ህክምናዎች ብዙ ቀንም አይፈጁም። ከተሰራ በኋላ ታካሚውም ወደ ቀድሞ ስራው ከሶስት ከአራት ቀን በኋላ መመለስ ይችላል። የትርፋንጀት በሽታ የሚታመሙ ሰዎች እንግዲህ ዋናው አማራጭ ትርፋንጀቷ በሰርጀሪ ተቆርጣ መውጣት ነው እና እሷ ስትወጣ የሚጎድልባቸው ነገር የለም ወይ? እንደው በአጠቃላይ የትርፋንጀትስ ጥቅሟ ምንድን ነው? ስሟን ራሱ ስናየው ትርፍ አይደል፣ ትርፋንጀት ነው የሚለው በእንግሊዘኛው አፔንዲክስ ነው። እና በፊት ያው ምንም ጥቅም የላትም ትርፍ ናት ተብለው ነበር የሚታሰበው። አሁን አሁን ግን ጥናቶች የሚያሳዩት የተወሰነ ጥቅም እንዳለው ነው። በተለይ ደግሞ ሰውነት የመከላከል አቅም መገንባት ላይ እነዚህ ትልቁ አንጀት ላይ ያሉ ጠቃሚ የምንላቸው ባክቴሪያዎች አሉ እና እነሱ ከኢንፌክሽን በኋላ እንዲመለሱ ማድረግ ከምን በኋላ ጥሩ ባክቴሪያዎች እንዲመለሱ የማድረግ ስራ የተወሰነ ስራ እንዳላት አሁን ጥናቶች ያሳያሉ። ነገር ግን ለመኖር በጣም አስፈላጊ ከሚባሉት ግን አይደለም። ትርፍ አንጀት ስለዚህ ከተወገደ በኋላ ያለ ምንም ችግር ታካሚዎች መኖር ይችላሉ። እንደው የትርፍ አንጀት በሽታን እንዴት ነው ቀድሞ መከላከል የሚቻለው? እንዳይዘን ቀድመን መከላከል፣ በእርግጠኝነት የተቀመጡ የመከላከያ መንገዶች የሉ። እውነቱን ለመናገር ግን መከላከል ስንል ያው የመጀመሪያ መከላከል፣ ሁለተኛ መከላከል ይባላሉ እና ዋናው መከላከል የምንችለው ነገር እንዳይባባስ ማድረግ ነው። ስለዚህ ቀድሞ ልክ ምልክቶቹ ሲመጡ ቶሎ ወደ ጤና ተቋም በመሄድ ቶሎ ሕክምናውን በማግኘት መባባሶቹ መከላከል ይቻላል። ሰው በትርፍ አንጀት በሽታ ሲያዝ የሚመጣበት ተጓዳኝ የጤና ችግር አለ። ያው ህመም ይኖራል አይደለም? ህመም መታመን በራሱ ያንን ሆድ ላይ ያለ ቁርጠት የሚመስል ህመም መታመን በራሱ ሰው ሊረብሽ ይችላል። ከዛ በኋላ ደግሞ ተያይዞ እንዳልኩት በተለይ ደግሞ እየቆየ ሲሄድ እየተባባሰ ሲሄድ ሌሎች ምልክቶች እየመጡ ሲሄዱ፣ ማስመለሱ፣ የምግብ ፍላጎት መቀነሱ እየተባባሰ ሲሄድ ሰዎች ሰውነታቸው ውስጥ ያሉ ጠቃሚ ንጥረ ነገሮች መጉደል። ፈሳሽ የሰውነት ውስጥ ፈሳሽ መጉደል ዲሃይድሬሽን የምንለው ሊያጋጥማቸው ይችላል። ምናልባት እንደው ይሄ በሽታ ገዳይነቱ በምን ያህል ደረጃ ነው? ካሉት የበሽታዎች አንጻር ገዳይነቱ የሆነ የሚቀመጥበት ደረጃ ካለ፣ በፐርሰንትም ሊሆን ይችላል። ምን ያህል ነው ቶሎ ካልታከመ? የህብረተሰብ የጤና ስጋት ከመሆን አንጻር እንደው ምን ያህል ነው ይሄ በሽታ? ዋናው ነገር እንዳልኩት ነው በጊዜ ከታከመ በጣም ትንሽ ነው የመግደል አቅሙ። ነገር ግን እየተባባሰ ሲሄድ እና አንዴ ሰውነት ውስጥ ከተሰራጨ በኋላ ሾክ የምንለው ሴፕቲክ ሾክ የምንለው በኢንፌክሽን ምክንያት ኢንፌክሽን ወደ ደም ውስጥ ከተሰራጨ በኋላ እና ሰውነት በዛ በኢንፌክሽን ምክንያት ለሰውነት የሚያስፈልግ ደም መዳረስ ሲያቅተው የሚመጣ ስቴጅ ላይ ከደረሰ በኋላ ያኔ በጣም ከፍተኛ ሊሆን ይችላል ከሰማንያ በላይ ሊሆን ይችላል፣ ከሰማንያ ፐርሰንት በላይ ሊሆን ይችላል። እሱ ግን የሚመጣው እንዳልኩት በጣም ከተባባሰ ነው እንጂ በትርፋንጀቱ ምክንያት ብቻ ግን ያለው የሞት በጣም ዝቅተኛ። የትርፋንጀት በሽታ ከሰው ወደ ሰው ይተላለፋል? በተለይ ደግሞ በዘርም የመተላለፍ እድል ካለው፣ እሷን ብታነሽልኝ። የትርፋንጀት ህመም ከሰው ወደ ሰው አይተላለፍም። እንዳልኩት አንድ ሰው ላይ ያቺ በትርፋንጀት የምንላት አካል ስትደፈን በዛ ምክንያት የሚመጣ ኢንፌክሽን ስለሆነ ከሰው ወደ ሰው አይተላለፍም። በዘር የመተላለፍ እድሉም በጣም አናሳ ነው። እስካሁን ድረስ የታወቀ በዘር የመተላለፍ እድል ያለበት ጥናት የለም። እኔ ጥያቄዎችን ጨርሻለሁ። ምናልባት ግን አንቺ የቀረ ሀሳብ የምትጨምሪው የምታስተላለፊው መልእክት ካለ። እሺ፣ አመሰግናለሁ። የማስተላለፈው መልእክት የትርፋንጀት ህመም የትርፋንጀት ኢንፌክሽን የሚታከም ህክምናውም ደግሞ በቀላሉ በአብዛኛው ሆስፒታሎች ላይ የሚገኝ ነው እና ምልክቶቹ ሲመጡ እነዚህ የተጠቀሱት ምልክቶች ሲኖሩ ታካሚዎች በጊዜ ሳይባባስ ወደ ጤና ተቋማት በመሄድ አገልግሎቱን እንዲያገኙ ነው ማሳሰብ። አመሰግናለሁ። እንግዳችን፣ የትርፍ አንጀት በሽታን አስመልክተው ለሰጡን ሰፊ ሙያዊ ማብራሪያ ከልብ እናመሰግናለን። እኔም አመሰግናለሁ። የጋዜጣ ፕላስ ተከታታዮቻችን፣ ሳምንታዊ የጤናውን ልብ ይበሉ ዝግጅታችን እስካሁን ያቀረብንላችሁን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት።